የኔ ቆንጆ አትጨነቂ አትጨነቄ፣ በሰላም ብቻ ተመለሽ። የኔ ቆንጆ፣ የኔ ውድ አምሮብሻል ሀይሚዬ፣ የምር በጣም አምሮብሻል። ግን ብትመለሽ መልካም ነው ሀይሚዬ፣ አይመስለሽም? የምር ብትመለሽ መልካም ነው እና ሀይሚዬ የኔ ቆንጆ አትከፍ፣ የኔ ውድ ስትከፍ፣ ፍፁም ከአንቺ አያምርም። ስለዚህ እንደዚህ ፋ ፈሽ እያልክ ነው ይለን ማለት ነው እንግዲህ በነገራችን ላይ አልጠፋም ብላ ቃል ገብታ ነበረ። የኔ ቆንጆ አልጠፋም ብቅ ብቅ ለማለት ሞክራለሁ ብላ ነበረ። እንግዲህ በአስተግራምም በቶክቶክም እንዲህ ብቅ ብቅ እያልሽልን ስለሆነ እናመሰግንሻለን። ሰላም ሰላም ውድና እየተከበራችሁ ቻናል ቤተሰቦች እንዴ ናችሁ? እኔ ደና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም፣ እኔ ጋ ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ላይክ ማድረግ እንዳትረሱ እያልኩ ዛሬን ብቅ ብዬላችኋለሁ። ዛሬ እንግዲህ ሀይሚዬና ሙሽዬን ይዤላችሁ ነው ብቅ ያልኩት ማለት ነው። እንግዲህ እንግዲህ ይሄ ቪዲዮ ብሩኬ ለቀቀ ቀላይ ነውና ከፍቶ ሽንዳ ላይ ሴቶኝ ብቸኛ ብሏታል። እንግዲህ ለሙሽዬ ብሩኬ ማለት ነው እናንተ እያላችሁ ሙሽዬን ይከፋታል ብዬ እኔ አላስብም። የእውነት ስነግራችሁ በጣም ከምነግራችሁ በላይ አሮ ብሩኬ ብቻ መስሎኝ ነበረው እናት እንደዚህ ሙሽዬ እናቴ እናቴ እናቴ የሚለውና ዛሬ ምን አየመርሰላችሁ ታላቅ ወንድሙ መላኩ ወይም ደግሞ መሌ የሚባለው ማለት ነው የትላንትና መልስ የተደረግለት ልጁ የሁናት ይህን ነው ምላቸው። አልጠበኩትም፣ እኔ እንጃ። ከዛ ሰርጉ መካከል ማለት ነው እናቱን እየፈለገ ሲያቅፋት፣ ሲስማት፣ እጇን ይዞ ሲያስጨፍራት ምናምን ሲያዩ፣ እሱ ብቻ ሳይሆን ደሞ ሀፍትሽ ማለት ነው፣ እሱ አጠገብ እያለችው እናቴ ጨፍሪ ጨፍሪ ጨፍሪ እናቴ ጨፍር እያለ ሲነግራ ወይም ደግሞ በቃ እንድትጨፍር እያደረገው ነበር። እና እኔ እንጃ ውንባ ያንቀኛል። በነገራችን ላይ የምር ሲነግራቸው እና ብሩኬ ብቻ አደለም ለካ ሁሉም ወይ ልጆቻ ከታን ማን ነው ከመለኛው ጀምሮ ማለት ነው ከፍርዴም ፍርዴም መለኛ ብሩኬም ሀፍትም አራት ወንዶቹ ማለት ነው። እንዳይን ብሌን ነው የሚያትና በእርግጥ እውነታችሁ ነው ማትም የሚገባችሁ ልጆች ናቸው እና ምክንያቱ አላባት ብቻውን አራት ልጆች ያሳደገች ጀግና እናት ናት። ማርያምን አንዳንዶች እናቶች እንደምናቁ ወይም ደግሞ እንደምታቁ ማለት ነው። አንደናጉታ ወይም ደግሞ ባላ ከፈታችሁ ወይም ከሞትባት ብቻ ልጆችን አላሳደግም እያለች የእንጀራ አባት የምታስገርፉ የእንጀራ አባት የምትበቃ የምታስጠይፉ ብዙ ነገር የምታደርጉ አንዳንዶች እናቶች አሉትና ብሩኬ ኢንተርቪ ላይም ተናግረው ነበረ። በነገራችን ላይ አረቄና ጠላ ጠምቃ ነው እናቴ ያሳደገችን አራታችን ያስተምራል አስመርቃ እንግዲህ ብሩኬ ብቻ ነው እንጂ ሶስቱም ተምሮ ጨርሶ ስራ ያዙ ናቸው። ገብታችኋል አይደለም? ሶስቱም ተምሮ ጨርሶ ስራ የያዙ ናቸው እና ብሩኬ ነው ሳይጨርስ ያቋረጠ ማለት ነው። እና እኔ እንጃ ቃል የለኝም የእውነት ስነግራችሁ ማለት ነው። እንባ ያንቀኛል። በነገራችን ላይ ይህ ሲሰማ በጣም ያለቀስኩ ነበር ማለት ከፍቱ፣ በዩቴስ ካሉ ድረስ ከፍቶሽ እንደላይሽ እያላት ነው እና ብሩኬ እውነት ነው፣ እውነት ነው። ማርያም ጀግና እናት ናት። አንዱን አድራለች እንግዲህ አንዱን ድራለች፣ ሶስት ቀራታል። እነሱም ደግሞ አድጓል። የራሱን ይወት ወይም ደግሞ በቃ ስራ ስላላችሁ እንዲህ ሀይል ይከብዳታል ብዬ አላስብም። የሚሆናት ማለት ምን ያህል ደስታን እንደምሰማት እኔ ማርያምን እንደ ራሴ ሲቆጥር ወይም ደግሞ እንደ እናቴ ሲያት ማለት ነው ኒንጃ ደስታ እስከ ጥጊ ነው ይመስለኛል። እና ትላንትና ስትስቅ ስትጨፍር ስትዳንስ ነበር እና በመካከላችሁ ለሴኬንድ አልጠፋችም። ማርያም ሙሽዬ ማለት ነው። እኔንጃ እናቴ ረዥም እድሜ ያኑሮች መድህነ ለምን በቃ ጤና ያብዛለች። እኔ አኔንጃ አሮ ነው በጣም ነው በጣም ነው የምታዛዝነኝ የምሪ ነው ምላችሁ እናቴም በጣም ነው በቃ እናቴ ማለት ነው የራሴ በቃ የወለደችኝ እናቴ። እንዲህ በቃ በሙሉ አይን ካየዋል፣ እንባ ያንቀኛል ምንም ሳሎን ማለት ነው። እና እናቴን ካየሁት ሰባት አመት ጨርሼ ስምንት ጀምራለሁ። እና በስግደት የምትኖሩ ልጆች ስሜት ያቃላችሁ ብዬ አስባለሁ። እና በቃ ስሜታዊ ይሆናለሁ ስለ እናቶች ሲያነሳ ማለት ነው። ማርያምን በጣም ነው የሚያልቅ ሰው አሁንም ራሱ እየተናነቀኝ ነው እና የገዛ እናቴ በጣም ስስናፍቀኝ፣ በቃ ብዙ እናቶች አሁን ለምሳሌ ሚዲያ ላይ መጥቶ የከለ የእናቴ ናት እናቴ ናት እያሉ ሚዲያ ላይ ሲያምጡት፣ ማርያም እኔ አንድ ቀን እውነት እናቴን አገኝቼ እንደዚህ ከጠገቤ አቁማቴ ኑ ሩሁን እንዴ እያልኩ አልቅሳለሁ። እና አሉ ነው ብቻ ቃሌ ቃል ይፈጥረኛል። የምርስ ይነግራችሁ በጣም ይቅርታ አርጉልኝ። ይሄን ቪዲዮ መታወት ማለት ነው ማለት ይከፋኛል። ይሄን ሁሉ ያነሳሁት ማለት ነው በብሩኬ ያለው ቃላቶች ነው እና ከፍቶሽ እንዳ ላይ በህይወት ስካሉ ድረስ እያላት ነው እና የኔ አባት የኔ ጀግና ወንድ የሆንክ ለእናቴ አታን ዝመቼም አውቃለሁ። አንተ ብቻ ሳይሆን ወንድሞችም ደግሞ እንደ አይን ብሌን እያዩ ነው እናት እና እግዚአብሔር እንንጃ ፍቅራችሁን በመካከላችሁ ጭምር ጭምር ምር ያርግላችሁ ነው ምላችሁ። እንደ እኔ እናቴ ናፈቃችሁ ልጆች ደግሞ ፈጣሪ በሰላም በፍቅር ወደ ሀገራችሁ ያስገባን። በስግደት ላይ የምንገኘው ቤቶች ፈጣሪ ለሀገራችን ያብቃ ነው ምላችሁ። ወዳችኋለሁ። ቪዲዮ ሰብስክራይብ ላይክ ማድረግ እንዳትርሱ። ፈጣሪ ከሁላችሁም ጋር ይሁን። በዛ ሲቀጥል ደግሞ ሃይሚዬ የኔ ቆንጆ የኔ ውድ እንዳይከፋሽ አንቺም የኔ ቆንጆ እንግዲህ መዝሙር እየዘመረችልን ነበረ፣ ሀይሚዬ ዛሬ ማለት ነው። ሀዋሳ ላይ በጣም ደስ የሚል መዝሙር ማን ነው ዜማ ከቤተ ክርስቲያን ጋር የኔ ቆንጆ በሰላም ተመለሺ። አንቺ ምልሽ ያለሁ ሀይሚዬ፣ አልጠፋን ብለ ቃል ገብታ ነበረ። የምር እንደ ቃል ላይ ያደረገች ነው በስትግራም በቶክቶክ አልጠፋችም እና የኔ ቆንጆ እናመሰግንሻለን። ወደ ቡታጅራ ደግሞ ዛሬ ሰኞ ነው ማክሰኞ ወይ ሮብ ነው አለች። እንግዲህ ወይ ነገ ወይ ከነጎዳ ትመለሳለች ማለት ነው። ፈጣሪ በሰላም ይመልስ እልሻለሁ ሀይምዬ